ላልኩት ብቻ ካላስተዳደረኝ ካልመራኝ የምትል ከሆነ ምርጫ ቦርድ ግባ። ካቦድ ኡልፍኒ ዋቀዮ ሙለቴ። አባቶቻችን ቅድስት ቤተ ክርስቲያንን ስመሯት እዚህ ያደረሷት በዱላ ቅብብሎች ነው እንጂ ሞዓ አንበሳ ዘእምነገደ ይሁዳ የምለው አይደለም። ካቦድ እግዚአብሔር ወደ ሕዝቡ ቀረበ። ለኦሮሞ ማህበረሰብ ጥግ ድረስ ያለህን ጥላቻ አሳይተሃል። ካቦድ ኡልፍኒ ዋቀዮ ሙላቴ። ካቦድ የእግዚአብሔር ክብር ተገለጠ።

ካቦድ ulfinni waaqayyoo mul'ateera jenna። በኦሮሞ ማህበረሰብ የምጠሩ አቡነ ሳውሮስ ከቅድስት ቤተክርስቲያን በመንፈስ ተወልደው ማዕረገ ጵጵስናቸውን ይዘው እያገለገሉ ካሉ ሊቃነ ጳጳሳት አንዱ የሆኑ ከፍተኛ የቅድስት ቤተ ክርስቲያን አስተዳደር ማዕረግ ስመጡ ካቦድ ብሎ ለህዝቡና ለታላቁ አባታችን ያለውን ጥላቻ ለማሳየት ኢካቦድ ብሎ መጥቷል። እኛ ደግሞ ካቦድ እግዚአብሔር ወደ ህዝቡ ቀረበ ብለን

ሰጥቷል። ለአቡነ ሳይሮስ ብፁዕ አቡነ ሳይሮስን የመረጣቸው አባቶቼ በጣም አዝኜባቸዋለሁ። እናንተም ቤትን የምታከማችሁ፣ ገንዘብን የምታከማችሁ፣ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችኋል። ትግራይን ትመልሳላችሁ። የትግራይ ጳጳሳትን ስንል ዘረኛን መረጣችሁ። በሃይማኖት ኦነጋውያንና ወያኔውያን አንድ ላይ ህብረት እየፈጠሩ ነው ያሉት ለብፁዕ አቡነ ሳይሮስ አሳልፈው ስለሰጡ ለዘረኛው አሳልፎ ስለሰጡ በጣም አዝነናል። የልደታ ማርያም ወጣቶች ማህበር የፈረንሳይ ልጋ ሲሆን ኢየሱስ ቤተክርስቲያን ንብረት የጨርቆስ ወጣቶች አንድነት ማህበር አዲስ የተቃውሞ እንቅስቃሴ መጀመራቸውን ለሚያስበላኩት መግለጫ አስታውቀዋል። በቅርቡም አገር አንቀጥቅጥ ሰላማዊ ሰልፍ ለእምነቱ ተከታዮች እንደሚጠሩ ገልጸዋል። ቦቲኬኛ አንገጳጳሶታፊ ሜሴንሳ ሲኖዶሲታተን ኢትጋቢራ ኢትገዴራ ባየን ስንትገዴ ሰብምኒሳሞ አቡነሳውሮ ሲንፊሉ ሰን ጀ አካኢነት አቦቲ ኤ ነመገድ ሲሳ ወንድሜ ደረጀ ዘወይንዬ በሚዲያ ላይ ለኦሮሞ ማህበረሰብ ጽግ ድረስ ያለህን ጥላቻ አሳይተሃል። ከነበሩ ሰዎች ጋር የነበረ ግንኙነት ቅርበት እና ጥቅማጥቅም አሁን እነሱ ሲሄዱ እና ሲነሱ የሚቀርብ ከመሆኑ የተነሳ የተጎዳ አይነት መስሎ የታየ እንጂ ለቅድስት ቤተክርስቲያን መጎዳት ቅድስት ቤተክርስቲያን እድገትና ብልጽግናዋ የታየ አይመስለኝም። አሁንም ደግሞ እንደባለፉ አመታት ለዚህ ማህበረሰብ ትልቅ አጀንዳን ሰታችሁ እልቂትን ለመፈጸም ወዲያ ወዲህ እያላችሁ ስለምትገኙ እባክህን አባቶቻችን ለሊቃነ ጳጳሳት የቅዱስ ሲኖዶስ አባላትን ያዝኝባችኋለሁ ብለህ ባነሳኸው ሀሳብ ላይ ቅዱስ ሲኖዶስ የሚመራው በመንፈስ ቅዱስ እንጂ በሰው ብቻ አስተሳሰብ ስላልሆነ ይህንን ከኔም በላይ አንተ የምታውቅ መስሎ ይሰማኛል። አባቶቻችን አገርን ስመሯት፣ ቅድስት ቤተክርስቲያንን ስመሯት እዚህ ያደረሷት በዱላ ቅብብሎች ነው እንጂ ዘመ አንበሳ ዘእም ነገደ ይሁዳ በምለው አይደለም። በአንድ እጅ ወንጌል በሌላኛው እጅ ወንጀል ይዞ ይቻላል በቅድስት ቤተ ክርስቲያን ውስጥ አመፅን ማስነሳት ዘረኝነትን ማብቀልና መዝራት የተካናችሁበት ስራ የሆነው ለምንድን ነው ጠላቶች እንዲነሱባት የምታነሳሰው ለምንድን ነው ኦነግ ወያኔ ትግራይ የሚባለው ሃይማኖት የለውም ይህ ቅዱስ ወንጌል የሚነግረን ለኦሮሞ ለአማራ ለትግሬ ለኦነግ ለሻቢያ ለብልጽግና ለፋኖ ብሎ ነው። ዳቦ ለማብሰል ብላችሁ ቅዱስ ቤተክርስቲያንን የአመፅ ጓዳ የምታደርጓት ማህበረሰብን ከማህበረሰብ ጋር ለማጋጨት የምትሞክሩ፣ ሰላምን ስበኩ። እነሆ ሰላም መተካካት በሐዋርያትም ዘንድ በቅዱሳንም ዘንድ እኮ አለ። ይሁዳ ሲወጣ እኮ ሐዋርያት ቶማስን የተኩት በመተካካት ሂደት ነው፣ ጸልየው ልክ አሁን ላይ አባቶቻችን አበው የቅዱስ ሲኖዶስ አባላት ልቃነ ጳጳሳት ያደረጉትን ስርዓት አድርገው ነው ቶማስን ወደ ሐዋርያነት ያመጡት። ለዚህ የመንበረ ፓትሪያርኩ ወንበር ለአንድ ጎሳ ብቻ፣ ለአንድ ሰው፣ ለውስን ልቃነ ጳጳሳት የተሰጠ አይደለም። ገና በእናት ማኅፀንም ላሉት ጭምር እንጂ እንዲያውም ላልተጸነሱም ጭምር እንጂ እናንተ የምትቀርቧቸው ትላንት ዳቦ የገዙላቸው ዳቦ መግዣም ወንበራቸው ለቀው ስለተነሱ እኔ ያልኩት ብቻ እኔ ላልኩት ብቻ ካላስተዳደረኝ ካልመራኝ የምትል ከሆነ ምርጫ ቦርድ ግባ፣ ከዛ ካርድ ውሰድና ምረጥ። እዚህ ሲኖዶስ ውስጥ ግን የሚደረገው በመንፈስ ቅዱስና በመንፈስ ቅዱስ ብቻ ነው። መንፈስ ቅዱስን ሕፁፅ አድርገሃል። ለጥቅም ብቻ ብለ መንፈስ ቅዱስን አትሳደብ። መተካካት ባይኖር ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ ሶስት ላይ የጻፈው ስርዓተ ድቁናን ስርዓተ ጵጵስናን ባልኖረ ነበረ። ምክንያቱም ዛሬ ዲቁናን የተቀበለ ነገ ቅስናን ይቀበላል። ቅስናን የተቀበለ ወደ ኤጲስቆጶስነት ያድጋል። ከኤጲስቆጶስነት ወደ ጵጵስና ያድጋል። እዚህ መተካካት አለ ማለት ነው። የዱላ ቅብብሎች ነው። ከትውልድ ትውልድ የሚተላለፍ ነው። የእኔ ሰው ብቻ አትበል። እንዲያውም ዘረኛ ሳውሮስ ስትል አፍን ከፍተህ በምትናገርበት ጊዜ ላይ አእምሮ በዘረኝነት የታጠረ በዘረኝነት መርዝ የተፈጠበጠ መሆኑን ያመላክታል። ዘረኛ ስትል አንተ ዘረኛ ስለሆንክ አይደል እንዴ ሌላውን ዘረኛ እያልክ ያለኸው? ዘረኛ ባትሆን እኮ ዘረኛ አትልም።

ቻሌንጅ ቀን ትደበለምነ ሆጅቹ ጽሙን ኑራ ይገም ጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። ያ ነው የተገለጠ። ስለዚህ እነዚህ እንዴት አድርገን ነው ልንጋ ልንጠቅሳቸው ምን ይችላል? እነዚህ ሰዎች እኮ የሚፈልጉት ስልጣንና ገንዘብ እንጂ ቤተክርስቲያን ኦሮሞንም እኮ አይደለም። ይቅርታ አድርገንኝ። ይሄ መከረኛ መከረኛ ህዝብ ይሄ በቋንቋ ተከፍሎ መከራውን የሚያ የሚሰቃይ ፖለቲከኛው የሚጨፍርበት የጥቅመኛ ጥቅመኛ ጥራዝ ነጠቅ የሚያሰቃየው ህዝብ አሳዘነኝ አሳዘነኝ አቡነ ሳውሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ አስራ ስድስት ነው ምናምን ድምፅ እኮ አግኝተዋል። ለምንድን ነው አቡነ ሳውሮስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ ብቃት የላቸውም። የንጋት ጨለማ እንደዚህ ነው። ሀሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሀሰተኞች መለየት ያቅታል። አዎ የንጋት ጨለማ እንደዚህ ነው። አውሬን ከእንስሳ ዛፍን ከሰው መለየት እንደማይቻል ሁሉ በጨለማ ውስጥ እውነተኛን ከሀሰተኛ መለየት አይቻልም። ይሄ ህይወት በጨለማና በንጋት መካከል ላይ ነው ያለ ነው። ነገር ግን ጊዜውን ጠብቆ ጨለማ ማለፍ አይቀርም፣ ንጋት መምጣቱ አይቀርም። በሰላምና በፍቅር ክርስቲያኑን በማሳደድ ቤት በማቃጠል ሳይሆን በሰላማዊ መንገድ እንዲፈጸም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም በታላቅ ትህትና ከልብ በመነጨ ሰላማዊ ህይወትና መንገድ ይህንን አሳስባለሁ። ክቡራን አባቶቼ ለቃነ ጳጳሳት አቡነ አብርሃም አቡነ ጴጥሮስ ከእናንተ ምንድን ነው የምንማረው? የመንፈስ ቅዱስ ልጆቻችሁ ነን በሚዲያ ላይ ወጥታችሁ ስትሰዳደቡ ክርስቶስ ማንን ሰደበ? ክርስቶስ ካልተሳደበ እናንተስ የስድብን ቃል ከማን ተቀበላችሁ? የሐዋርያትን በትር ነው የያዛችሁት? ስለዚህ ፈለግ ሐዋርያትን ተከትላችኋል ማለት ነው። ከሐዋርያት ማን ማንን ስሰድብ አይታችኋል? ለምን ስድብን ለምን ሐሜትን ለምን መጠላላትን ለምን መጠላለፍን ታስተምሩን አላችሁ የአገልግሎት ዘመናችሁ ሶስት ዓመት ሲያበቃ እግዚአብሔርን አመስግናችሁ፣ ዛሬ ደግሞ የመጣው ወንድማችሁን ስማችሁ ወንበር ሰጥታችሁ፣ እናንተ ደግሞ መንፈስ ቅዱስ ወደ መራችሁ የአስተዳደር መንፈሳዊ ስራችሁ ለምን አልሄዳችሁ? ህዝብ እንዲገዳደል ትላንት ጥቁር እንዲለብስ አደረጋችሁ። ዛሬ ደግሞ ደም እንዲፋሰስ ለምን ታደርጋላችሁ? ስለ እርስ በርሳችሁ ጥላቻስ፣ እንመራዋለን የምትሉት ህዝብ ከእናንተ የሚማረው ይህ ነው። አቦቲኬኛ የቢፈመው ጳጳሶታ አቡነ አብርሃም